አዎ የእኛ ነው የእኛ ነው። አሁን እኔ በእናትሽ ጨንቆኛል፣ ጨንቆኛል፣ እረዱ! በጣም ጨንቆኛል። ምን ሆነው ነገር አሁን ጨንቆኛል። በጣም አብረን ነው ያለን፣ ግን ዝም ብለሽ አንቺ ለመጽናናቱም እንዲሁ ጠንካራ እንድትይ፣ ምን መሰለሽ የሆነ ሻርፕ ነገር ወይ ሻሽ ነገር ካለ ነጠላም ቢሆን ወገብሽ ላይ አሰራጊው። እስኪ ምን መጥቶ ነው ምን ነው እንደፈልፈላ ደግሞ ወገብሽን ምታጥ፣ ወገብሽን አሰራጃ፣ ወገብሽን አሰራጃሽ። ያ ጎርደር ጎርደር፣ ድበይ ጎርደር ጎርደር። ምን ሆና ነው? ያኛ ነው አልኩሽ እኮ በቃ። ምን ሆና ነው? ሁን ካርቦ፣ ካርቦ፣ ካርቦ፣ ሃያ ደቂቃ ነው የቀረው። ችግር የለውም፣ ችግር የለውም፣ አታስቢ። ከአርባ ይላል ደቂቃው አይተሽዋል አይደለ? ከአርባ ይላል። አይዞሽ አይዞሽ። ምን ሆና ነው መገብሽን አሰር ጠበቅ ነው እሙካ። ምን ሆና ነው? ሊበረር ነው ሊበረር ሀያ ደቂቃ የቀረ ሊበረር ነው። ወዴት እኔ እና ረዱ እኮ ነው የሚመኩት። ወዴት ነው የምትበርው? ሌላው አርባ አንድ አለ አርባ አንድ አርባ አንድ አርባ አንድ አንቺ ደግሞ እንዳይጻለሽ እዚህ ላይ አትዝ ላይብኝ። እሺ አርባ አንድ አልጋ ላይ አትዝ ላይብኝ ነጠላውን አ ነው ሙካ በመምታት ፋንታ ሳሚኝ ነበይ። አርባ ሁለት አለ አርባ ሁለት አርባ ሁለት ደቂቃ ዲቪ ሊመጣ ነው። የቀረን ደቂቃ አስራ ስምንት ደቂቃ ብቻ ነው በስሚኝ ነው የሚሻልሽ። እኔ አሁን ምን ምናምን የምትይ ነገር መጀመሪያ አገር ውስጥ ካልጠነከሩ ካልጎበዙ እዛ ብሄዱ ያው እንደው እንደው ማለት ነው። አንቺ እንኳን ቢደርስሽ እኔ መዥገር መስዬ ተጣብቄ፣ ጉንዳንም ሆኜ አሞራ መስዬ ለቤት እንስሳ መስዬ ነው ካንቺ ጋር እሄድ ነበር። እኔም ቢደርሰኝ አታስቢ፣ እወስድሻለሁ። እኔ እንደ አታስቢ፣ ምንም ነገር እወስድሻለሁ። አሁን ለሙካ ጂ ፕላስ ስሪ ቤት ነው የምሰራው ነው የምልሽ። አዎ አዎ ምን ስሪ ነው?

ዲፕላስ ሪሰርች ከላይ ሆነሽ ሸፈሩን መቆጣጠር ነው እንግዲህ። ከዛ ጋር እንዴ እንዴት ነው? ሙካ ዲፕላስ ይታቀለሽ ነው ወንታ ዛሄደሽ ሚሰራው ስራ አይጠፋም። ሽንት ቤትን ማቅዳት ነው፣ ሽንት ቤት ይጸዳል። ሽንት ቤት ማቅዳት ደግሞ ማለት ነው፣ በጣም መንጠ ስራ ነው። ምን ችግር አለ? እና መሰለሽ፣ እዛ ሽንት ቤት ማቅዳት ቀላል ነው። ፈረንጆቹ እንትኑ ቀዳዳ ቀዳዳ ውስጥ ነው የሚያሉት? ምን ብለሽ አንቺ ሄደሽ ዋህደፋ አደፋ ማለት ነው። ኢትዮጵያ ላይ እንደ እንደ ዳርዳሩ አይደለም፣ ዳርዳሩ ነው። ኢትዮጵያ ሲሆን ዳርዳሩ ነው፣ ከቀዳዳው ውጪ እ እንደምን ሆነው ነው ግን እንደዚህ የሚያረጉት? እዛ ከሆነ ከዳዳ ውስጥ ነው የሚያሩት አሉ እና ውሃ ከተውበት መሚሉት አንቺ ሄደሽ ዝም ብለሽ ሽቶሽን ነፋ ነፋ ነፋ አድርገሽ አጸዳ ብለሽ መውጣት ነው ወጋይ። ከዛ በኋላ ልሽ አለ። አንቺም እንደኔ አሁን እንደዚህ ከርበት ፍትላ ወደዚህ ማለት ከፈለግሽ ይሄ ራሱ አንድ ብር ያስገኝኛል። እዛ ቴቲ እንደዚህ እንዴት? ምን ሆነሽ አንቺ? ምኑን እንዴት እየበከለበት ወደ እንደ እዚህ ድረስ ወገብሽ ደረሰ እና ወገብሽንማ፣ እዚህ ጋር ነው የነበርሽው ወገብሽን እመቤቴን ብል ራኤልም ብ ካልዘለሉ አይሰበሩ ብላለች ሴትዮ። እየውነት አለ እንትን ነው አቅበጥብጦች ይነጋ ሲል ይጨልማል አሉ። አሁን ወገቤ ሊሰብረኝ የፈለገው ዲሚ እንደሚደርስ እንደሚሄድ ስለሚያ እንዲ እንደቀላል ውጥ ያ ማለት ነውምን ይኸውልሽ ቢደርስ እንኳን እንደዚያ አይባልም እንዴ ዝም ብለው አይደለን ሊሳፈሩ እየተናገሩ የሚሄዱት ዝም ብለው አባ ገብረ ኪዳ፣ ምን አሉ? ዝም በሉ፣ አትደፍልሁ፣ አትናገሩ አሉ። ይዞ ብሽ ይሄዳል፣ ይዞ ብሽ ይሄዳል። መጥፎ ነው። አሁን ግን ሙካ፣ አሁን ይቀርና እኔ እናቾች፣ እዚ ጋር ለምን አሁን ሙ፣ እንዴት ነው የሚደርሰው? አንቺ እኔን ጥለሽ ነው የምትሄጂው? እዚ ብቻዬን፣ እህትሽ የለችም እዛ ናት ያለችው። አሁን ዲቪ ምናም የምትይው ቢደርሰሽ ልትሄጂ ነው እንዴ? ይጆሽ ነው እሺ፣ እ? እሄ ለዛ ሙካ የእህሉን ነገር እንዴት አረሹ? እንዴት ነው፣ ምንድን ነው፣ ድርቆሹ ይደርስልሻል ነው? በርበሬ ፍሮ ሆና ምን ይደርስልሻል? እንዴት ምን በለች ይበላ አልመጣም። ኩበት ደግሞ ሙካ ጋገኘሽ በናልሽ፣ ሙካ ኩበቱን በቃም ቢሆን ደረቅ ብሎ የሚከደን ነገር ውስጥ አድርጌ እየሄዳለሁ፣ እንደው ሲናፍቀኝ ከፈት አድርጌ። ትታሰሪያለሽ እዛ ባክቴሪያ ይዘ መጣሽ ተብ እዚህ ኩበቱን ሲያዩ ባክቴሪያ መጣ ብለው ያስሩሻል። አስሩኝም፣ ኩበት እኮ የኢትዮጵያ ዋና መገለጫ ነው። ሽሮ በርበሬውን ይልቁንስ ተዘጋጅበት አሁን በጣም ጊዜው ቀረበ። በርበሬ ኪሎ ሰባት መቶ ገባል እዛ ፊፊም በኋላ ምንደ የሚባለው የበርበሬ ማሽን ምን ፈረስ ፈረስ ሙሉ ነው የምታስፈጫው። ፈረስ ሁሉ ነው ነገሩ አዎ እሱን ሙሉ አስፈጭተሽልኝ እናቴ፣ ቡን ከፈለሽ ከፈለሽ አጭሹ እሺ። እኔ አንዴ እዛ ሉጣለሽ እንጂ እሱን ከተማውን ጎረቤት ወጣብት አንዱ ቦታ የምታጭሺው እንጀራ ነው።

አይ መድኃኒ ዓለም ገንዘብ ስጡኝ እያልሽ ማኔ ማኔ ብዬ ብቻ። ምን ሌላ ነገር እንግሊዘኛውን፣ ይቅረሙካ ማኔ ማኔ። ዝም ብሎ ገንዘብ መስጠት የለም። እነሱ ጋር እየዘፈንኩ እኮ ነው መንገድ ላይ። ማለት ዘፈን ነው። ገንዘብ ስጡኝ ለማለት ድምጽ ያስፈልጋል ያለ አሁን እኔ የምለው አንቺ አሁን አሜሪካን ሀገር ይኸውልሽ እንደዚህ ቤት ተሰርቶ የሚሰጥሽ ልብሽ ታጥሮ የምትየለበሽ እየተማርሽ እየወጣሽ እየመጣሽ መሰለሽ እንዴ? እንደዚህ እኮ አይደለም። እዛ ያለውን ነገር እያመጡ ሰተው ሰተው ሰተው ሰተው ሰተው እንደ ደግ ሰው ሰተው ሰተው። ደግ ደግ ናቸው ወይ ትተውሽ አይተውሽም እ ከዛ እዳው ይከመራል አሉ። አሳይ ማ ታዳምጭም። ለምንድነው ሄዳለሽ? ከዛ ይከምሩና ያንን ክፈሉ ሳይላቸው ሰው ሰተው ነው። አሁን እኛ ሲቸግረን ሄደን ከዱቤ እናመጣለን አለ። ስሚቅ አይደለም። አሁን እኛ ገንዘብ ሳይኖረን ሄደን እናመጣ የለም። ከነአስሬ ሱቅ እናመጣለን ስናመጣ ደግሞ ስናገኝ ይከፍላለን። ፈልገን ነው ሄደ ታይ አንደገን ነው ሄደን ፈልገን ነው ስጡን የምንለው። እነሱ ሳይፈልጉ ሁሉንም ሙሉ ሙሉ የቤቱን፣ የሚበላውን፣ የሚጠጣውን፣ የምትፈልጊውን ነገር ሁሉ ይሰጡና ከፈሉ። ከዛ እዚያች ሰው የማይሰራ ሰው እንዳንቺ ቁጭ ብሎ እዚህ የለመደ እንድያሉ እንድያሉ እንድያሉ እንትማ የታጠበ ልብስ እየለበሱ መስላቸው ዋጋሽን አግኝተሽ መልሶኝ፣ ወደ ሀገሬ መልሶኝ እኔ እኔ ሙካ ጋር ይሻለኛል ያለው። እኔ እኔ አላደርገውም፣ አላደርገውም። መቼ ማላደርገው መቼ? እናቴ አንዴ ብቻ እውነት ነው። እግሬ አይደለም ጣቴ ይወጣል። ምንም የለም እዛ ሀገር ነው ፎቅ እንደውም አገር ነው ዶላር የሚባለው ነገር አለበት ዶላራ የሚመጣ ሲሰራ ነው ዝም ብሎ አይደለም ዶላራ አይዘንብም ከሰማይ ይዘንባል ከሰማይ ዶላር እዛ አንቺ አሁን እንደዚህ ነው የተማርሽው እንደ ጥንባታ ሰርቼስ እዛ ብር አገኛለሁ እዚህ ሰርቼ እምትይው እኮ ምንድን ነው የምትሠሪው ማንኛውንም ስራ ለምን እጭቃ ላቦካም? እዛ ይከፈለኛል። እዚህ እጭቃ ታቦቦታውን እጭቃውን ብበላው የሚገብለኝ የለም እኮ። ገና ተምረሽ ስራውን ስሪና። እኔ ግን እንዲህ በቀላሉ ማለት ነው እንዲህ በቀላሉ ሽው ባል በዚህ አየር ይወስደኛል ብዬሽ አስቤያለሁ። ግን ምን ይደረጋል? እንዲሁ እንግዲህ እንድ ጊዜ ድል ነው አሉ እውነት ያናት

ታስተኛ እንብላለ እዛ ስልኩን ካምጣች የሆነ ነገር አጠገብሽ ያስቀመጥሽ እየመጣሽ አሸንጉሊቶ ኪና ቤት ነው መሬት ነው። ነፍሳት እንስሳት፣ ክረምት የሚያመጣ ነገር መጣ። እባክሽ አንበጣ አይደለም፣ ሲሳይ ሲሳይ እዚህ ቤት ገቡ። ይህ ማለት ምን ማለት መሰለሽ? አሸን ነው ሳባ፣ አሸን ገባ ማለት አሸን አሸን አሸን እኮ የጸጋ ምልክት ነው። እነሱም ይናፍቁሻል። አንዳንዱንማ ይዤ እሄዳለሁ። ሚዜማ ይዤ እሄዳለሁ። እህ እነዚህንማ ይዤ እሄዳለሁ። ካ ነስ ነስ፣ እባክሽን ቤቱን ይሞሉታል። ወደዛ ዝጊው።